እዚህ ክፍል ላይ ሌላኛው ሐዋርያው ጳውሎስ መልእክቱን ሲጽፍ የተጠቀሰ አንድ ሰው አለ። ሶስቴንስ የተባለ ሰውዬ አለ። ይሄ ሶስቴንስ የተባለው ሰውዬ ማን ነው ብለን ስንመለከት የምኩራብ መሪ የነበረ ሰው እንደሆነ እናያለን። በሐዋርያት ስራ ምዕራፍ 18 ላይ ይሄ ሶስቴንስ የተባለው የምኩራብ መሪ የሆነው ያው በጌታ አምኖ ነው። እዚህ ክፍል ላይ እዛ የምኩራብ መሪ ነው አይሁዳዊ ነበረና የምኩራብ አለቃ ነው። እሱን እናያለን። እዚህ ክፍል ላይ ደግሞ ከሐዋርያው ጳውሎስ ጋር መልእክቱን ሐዋርያው ጳውሎስ በሚጽፍበት ጊዜ ከሐዋርያው ጳውሎስ ጋር እንደነበረ እንመለከታለን። ያው የጻፈው እሱ አይደለም፣ ነገር ግን ለሐዋርያው ጳውሎስ አንዳንድ ነገሮችንም የነገረ ሰው ወይም ከሐዋርያው ጳውሎስ ጋር ይህንን መልእክት ሐዋርያው ጳውሎስ በሚጽፍበት ጊዜ ከሐዋርያው ጳውሎስ ጋር አብሮ ነበረ። ስለዚህም ሐዋርያው ጳውሎስ የእሱን ስም አብሮ ስለነበረ ጠቅሶታል። እሱን እንመለከታለን። ሌላኛው በክርስቶስ ኢየሱስ ስለተቀደሱት የእነርሱና የእኛ ጌታ የሆነውን የጌታችን የኢየሱስ ክርስቶስን ስም በየስፍራው ከሚጠሩት ሁሉ ጋር ቅዱሳን ለመሆን ለተጠሩት ይላል። ለተቀደሱት የሚል ክፍል አለ። በኢየሱስ ክርስቶስ ለተቀደሱትና ቅዱሳን ለመሆን ለተጠሩት የሚል ደግሞ ሌላ ክፍል አለ። ሁለት የተለያዩ ነገር የሚመስሉ ነገሮች አሉና፣ ይሄ በአጠቃላይ መቀደስ ከሚለው ሀሳብ ጋር የተገናኘ ነው። መቀደስ ማለት አንደኛው መቀደስን ስንፈታው በክርስቶስ ኢየሱስ ያገኘነውን ቅድስና መቀደስ ብለን እንላለን። ሌላኛው ደግሞ በኑሮ የምናሳየውን ቅድስና ደግሞ እሱንም መቀደስ እንላለን። በክርስቶስ ኢየሱስ ለተቀደሱት ይላል። በክርስቶስ ኢየሱስ ለተቀደሱት የሚለው በኢየሱስ ክርስቶስ ቤዛነት በኩል ያገኘነውን ቅድስና ያገኘነውን መለየት ይሄ ደግሞ የሚገናኘው ቀጥታ ከደህንነት ጋር የሆነውን ይህንን መቀደስ ነው። እዚህ ጋር በክርስቶስ ኢየሱስ ለተቀደሱት ብሎ የሚያወራው በኢየሱስ ክርስቶስ ያገኘነውን ቤዛነትን የሚያመለክት ያገኘነውን ደህንነትን ያገኘነውን የዘላለም ሕይወትን የሚያመለክት መቀደስ ነው። ሌላኛው ቅዱሳን ለመሆን ለተጠሩት የሚለው ክፍል ደግሞ በክርስቶስ ኢየሱስ ደህንነትን ያገኙት ወይም የተቀደሱት ሰዎች በኑሮ ያንን ቅድስና የሚለማመዱ ሰዎችን ቅዱሳን ለመሆን ለተጠሩት ይላል። በኑሮ የሚታይ ቅድስና ይሄ ደግሞ ለደህንነት ሳይሆን ሰውየው ስለ ዳነ አንድ አማኝ ስለ ዳነ የሚያደርገው በኑሮ የሚያሳየው ቅድስና ነው። እሱም ደግሞ ለደህንነት አደለም፣ ስለ ዳነ ስለሆነ የሚያሳየው ነገር ግን ለምኑ ይጠቅመዋል? ለአክሊል ወይም ለሽልማት የሚጠቅመው ነው። እያንዳንዱ በፈተና ጸንቶ ሲኖር፣ በመከራ ውስጥ ሁሉ ሲያልፍ፣ ክርስቲያን ይሄ ሁሉ ኑሮ የተቀደሰ ኑሮ ይባላል። ምክንያቱም መከራ በክርስቶስ ኢየሱስ በኩል በኢየሱስ በማመን ስለመጣበት በኢየሱስ የሚያምን ከዚህ ዓለም ስላልሆነ ዓለም ልትጠላው ግዴታ ነው። ዓለም ስትጠላው የሚደርስበት መከራ፣ ያ መከራ በኑሮ የሚያሳየው ቅድስና ይባላል። ስለ ክርስቶስ ሲል ስለሆነ ከክርስቶስ ጋር እንደተቆጠረ ስለሆነ ስለዚህ ክርስቶስን ስለጠሉ ዓለም ለክርስቶስ ስለማትገባ ክርስቶስን ስለጠላች ኢየሱስ ክርስቶስን የሚቀበልን ሰው ደግሞ ግዴታዋ ነው መጥላቷ። ምክንያቱም ክርስቶስ በዚህ ሰው ህይወት ውስጥ ስላለ በዚህ ምክንያት ዓለም ስትጠላው ይሄ ሰው ከዓለም ይለያል። ከዓለም በሚለይበት ጊዜ በሚደርሰው መከራ ሁሉ ሲያሳልፍ ለሽልማቱ ወይም ለአክሊሉ ይቆጠርለታል ማለት ነው። ሌላኛው ግን ስጋውን ጎስሞ ሲኖር ከተለያዩ ነገሮች ሲጠበቅ ስጋው ስጋውን ለጌታ ሲያስገዛ ስጋ ለጌታ ነው ብሎ ሲኖር የዛኔም የሚያሳየው የቅድስና ህይወት በኑሮ የሚያሳየው መቀደስ ይሆናል። ይህንንም ነው ቅዱሳን ለመሆን የተጠሩት ይላል። በየቦታው ሁሉ ካሉት ጋር ይላል። አሁን ለእነርሱ የእነርሱና የእኛ ጌታ የሆነው ይላል። እዚህ ጋር የተለያየ ጌታ አለ ማለት አደለም። የእነርሱ ሲል በዓለም ያሉትን ቅዱሳንን ሁሉ የእነርሱ አለ ወይም ለእነርሱ ጌታ ሆኗል። ለእኛም ደግሞ ሲል አሁን ቆሮንቶሶችንና እርሱን አንድ ላይ አካቶ ለእኛም ጌታ ነው ብሎ የእነርሱም፣ በዓለም ያሉት ሁሉ ቅዱሳንም እኛም አንድ ላይ ጌታ የሆነ አንድ አለን። ሌላኛው ነገር በቆሮንቶስ ስለፈሰሰው ጸጋ ነው። ይህም ጸጋ በጌታችን በኢየሱስ ክርስቶስ የተሰጣቸው ጸጋ በንግግር ሁሉ እና ወይም በቃል እና በእውቀት የበለፀጉ ናቸው። በንግግርና በእውቀት በቃልና በእውቀት መበልጸቅ እግዚአብሔር የሰጣቸውን የተትረፈረፈ ጸጋ የሚያሳየ ነው። ምክንያቱም ብዙ ጊዜ አይተን ከሆነ በንግግር ጎበዝ የሆነ ሰው በእውቀት ጎበዝ ላይሆን ይችላል። ወይንም ደግሞ በእውቀት እውቀት እያለው በንግግር ማስረዳት የማይችል ሰው ብዙ ነው። ነገር ግን ቆሮንቶሶች የተትረፈረፈ ጸጋ እንዳላቸው የምንመለከተው በንግግርም በእውቀትም የበለጸጉ ናቸው እና እግዚአብሔር እንደዚህ አይነት ጸጋን አትረፍርፎ ሰጥቷቸዋል። ሐዋርያው ጳውሎስ ስለ ቆሮንቶስ ሰዎች እግዚአብሔርን ያመሰግናል። ከሚያመሰግንበት ምክንያት አንዱ በንግግርም እንዲሁም በእውቀትም እግዚአብሔር ጸጋን ስላፈሰሰላቸው ነው። የጌታን መምጣት ስትጠባበቁ ይላል። አንድም የጸጋ ስጦታ እንደማይጎድልባቸው ይናገራል። የጌታን መምጣት መጠባበቅ ማለት ኢየሱስ ክርስቶስ እንደሚመጣ አውቆ መኖር፣ በታማኝነት ኢየሱስ ይመጣል እያሉ ማገልገል ነው። ኢየሱስ እስከሚመጣበት ቀን ድረስ እግዚአብሔር በሰጠን አደራ እግዚአብሔር በሰጠን ጸጋ በታማኝነት ማገልገል ነው። ነገር ግን እንደዚህ በታማኝነት እግዚአብሔር በሰጣችሁ ጸጋ በምታገለግሉበት ጊዜ አንድም የጸጋ ስጦታ አይጎድልባችሁም ብሎ ሐዋርያው ጳውሎስ ለቆሮንቶስ ሰዎች ይነግራቸዋል። ኢየሱስ ይመጣል። ይሄ የታወቀ ነገር ነው። መምጣቱ አይቀርም። እነሆ ደግሞ አሁን ለእኛ ደግሞ በዚህ ዘመን ላይ ቅርብ ነው። የጌታ ቀን በቅርብ ይመጣል። ኢየሱስ በቅርብ ይመጣል። የጌታ ቀን ቅርብ ነው። እና ኢየሱስ ክርስቶስ ሲመጣል ኢየሱስ ክርስቶስ በሚመጣበት በተለይ በእኛ ዘመን ከ2000 ዓመት በኋላ ማለት ነው። በተለይ በእኛ ዘመን ቢያንስ 2000 ዓመታት ተቆጥረዋል። አሁን ከጫፍ ደርሷል ዘመኑ ሊያበቃ በዚህ ዘመን ላይ ሆኖ ደግሞ መተኛት ከባድ ነው። ተኝቶ ያንቀላፋ ክርስቲያን መሆን፣ ሰነፍ ክርስቲያን መሆን ከባድ ነው። ሰነፍ ክርስቲያን በዚህ ዘመን መሆን አይገባም። መንቃት አለበት ክርስቲያን በዚህ ዘመን መንቃት አለበት። ማለት ከሚተኙት ጋር ከሚጨፍሩት ጋር ከሚያንቀላፉት ጋር እኩል መቆጠር የለበትም። ሰው የሰፈር ኑሮ ሲኖር የሰፈር ኑሮ ከሰፈር ኑሮ እንደኖረው ሰው ከሰፈር ሰው ጋር እኩል መኖር የለበትም። በስርዓት ጌታን ገልጦ ያለውን ጸጋ ተጠቅሞ በታማኝነት ማገልገል መቻል አለበት ጌታ ስለሚመጣ በቅርብ ስለሆነ በአገልግሎታችን ልክ ደግሞ ስለሚከፈለን አክሊል ስላለን ለእያንዳንዳችን እንደ ስራችን ጌታ ዋጋ ስለሚሰጠን አክሊል ስለሚሰጠን፣ ስለዚህ የጌታ ቀን ቅርብ ነው። የጌታ ቀን ቅርብ ስለሆነ አንድም የጸጋ ስጦታ አይጎድልብንም እና በታማኝነት ማገልገል አለብን እኛም ለቆሮንቶሶች እንደተባለው ማለት ነው። ቆሮንቶሶችን ሐዋርያው ጳውሎስ በታማኝነት አገልግሎ አንድም ጸጋ ስጦታ አይጎልባችሁም፣ የጌታን መምጣት ስትጠባበቁ ምንም አይጎድልባችሁም ብሎ ይነግራቸዋል። እንዲጸኑ እንዲጸኑ የሚነግራቸው ምክር ነው። ሐዋርያው ጳውሎስ ይህንን ሲናገር ሐዋርያው ጳውሎስ እግዚአብሔር እርሱ ነው በጌታ ሲጀመር አስቀድሞ የጠራን። እግዚአብሔር እርሱ በጌታ ሲጀመር አስቀድሞ ጠርቶናል፣ እስከ መጨረሻው ደግሞ ያጸነናል። ለምን ሲባል የጠራን እሱ የታመነ ስለሆነ እስከ መጨረሻው ቀን እስከ መጨረሻው ድረስ በክርስቶስ ያለ ነቀፋ እንድንሆን አድርጎ እስከ መጨረሻው የሚያጸናን እርሱ ነው። በክርስቶስ ያለ ነቀፋ ማለት ምን ማለት ነው ሲባል በእግዚአብሔር ፊት በክርስቶስ ኢየሱስ የሆኑ አማኞች ሁሉ በእግዚአብሔር ፊት ምንም የለባቸውም፣ ነቀፋ የለባቸውም፣ ኩነኔ የለባቸውም፣ ንጹሐን ናቸው። ለምን ሲባል ኢየሱስ ክርስቶስ ስለ እነሱ ታርዷለና፣ ኢየሱስ ክርስቶስ ስለ እነሱ ተሰቅሏልና። ይሄ ነው ፖይንቱ። የሐዋርያው ጳውሎስ ቆሮንቶስንም ስናነብ ስለ ክርስቶስ መስቀል ማውራት ነው፣ ስለ መስቀሉ ቃል ማውራት ነው። የሐዋርያው ጳውሎስ ዋና ዓላማ ኢየሱስ ክርስቶስ ስለተሰቀለ፣ ኢየሱስ ክርስቶስ ስለ ሞተላቸው በእግዚአብሔር ፊት ምን የላቸውም፣ ነቀፋ የለባቸውም፣ ወይንም ደግሞ ኩነኔም የለባቸውም። ሊከሰሱ አይችሉም፣ ኢየሱስ ክርስቶስ ሁሉን ነገር ስለከፈለ ይሄንን ነው ያለ ነቀፋ የሚለው እና ይህንን ደግሞ እስከ መጨረሻው ድረስ እንዲያጸናቸው እግዚአብሔር የታመነ ነው። እርሱ እራሱ ነው ሲጀመር የጠራቸው፣ እስከ መጨረሻም የሚያጸናቸው እግዚአብሔር እርሱ እራሱ ነው። ስለዚህ በዚህ ክፍል ላይ ያሉትን ነገሮች በሙሉ መለየት አለብን። የቆሮንቶስ ቤተ ክርስቲያን አማኞች ደህንነትን ያገኙ ሰዎች ናቸው፣ አማኞች ናቸው። ደህንነት የሚገኘው በጸጋ ነው፣ በስራ አይደለም። በስራ የሚያሳዩት ኑሮ ለሽልማት ነው፣ የሚበቃላቸው የሚጠቅማቸው። ስለዚህ ሽልማት ሲባል የሚናቅ ነገር አይደለም፣ ምክንያቱም በሰውኛ ራሱ አሁን ላይ አንድ አትሌት ሮጦ ከግቡ ሲደርስ ሩጫውን ሲያጠናቅቅ አንደኛ ሆኖ ሲያጠናቅቅ ሽልማት ሲሰጠው ወርቅ ሲሰጠው ያለውን ደስታ እናውቃለን። በሰውኛ ነው ይሄ። በመንፈሳዊው ግን ምን ያህል ደስታ እንደሆነ መቁጠር አለብን። ታግሎ ታግሎ እስከ መጨረሻ ያሸነፈ ሰው ምን ያህል ሽልማት እንደሚገባው፣ ያ ሽልማት ደግሞ ለምን አይነት ደስታ እንደሚሆንለት ማወቅ አለብን። ሽልማትን መናቅ የለብንም። አንዳንድ ጊዜ ሽልማት ትንሽ ነገር ነው፣ ዋናው ደህንነት ማግኘት ነው፣ ስለዚህ እንደፈለግን እንኖራለን ብለን እንደ ቆሮንቶስ አማኞች ሰነፍ መሆን የለብንም። የቆሮንቶስ አማኞች ችግር ይሄ ነው። ሰነፉ በጣም ደከሙ፣ ህፃናት ሆኑ። እንደ ህፃን መሽቀዳደም የጀመሩት የቆሮንቶስ ቤተ ክርስቲያን በዚህ ምክንያት ነው። ይህንን ክፍል እየተመለከትን የቆሮንቶስን መጽሐፍ በደንብ እያጠናን በምንሄድበት ጊዜ ከምናገኛቸው ነገር አንዱ ህፃንነት ነው። የቆሮንቶስ ቤተ ክርስቲያን አማኞች ያልበሰሉ እንደሆኑ ብዙ የጸጋ ስጦታ አላቸው አይተናል። በንግግርና በእውቀት ሁሉ የበለጸጉ ናቸው አይተናል። ይህ ሁሉ ጸጋ እያላቸው ግን የቆሮንቶስ ቤተ ክርስቲያን ብዙ የተትረፈረፈ የጸጋ ስጦታን ተቀብለው ነገር ግን ከኃጢአት የሸሹ ክርስቲያኖች አልነበሩ። ኃጢአት የሚፈታተናቸው እንዲሁም አንዳንዱ ኃጢአቶች በአዛብ ዘንድ ሁሉ የሌሉ ጣዖት አምላኪዎች ዘንድ ራሱ የሌሉ ኃጢአቶች፣ በጣም ነውር የሚያሰኙ ኃጢአቶች ያሉባት ቤተ ክርስቲያን ናት። የቆሮንቶስ ቤተ ክርስቲያን ለጆሮ ለመስማት የሚከብዱ ኃጢአቶችን የተለማመዱ ክርስቲያኖች ናቸው። የቆሮንቶስ ቤተ ክርስቲያን ሰዎች እና ይህንን በምናይበት ጊዜ ለካ ጸጋ ስጦታ ሲትረፈረፍም ኃጢአት አይጠፋም። ይህንን በደንብ ማስተዋል አለብን። ለምንድን ነው ይህ የሆነው ሲባል ስጋ ስላለን ነው። ይሄ የለበስነው ስጋ፣ ይሄ የድሮ አዳም ማንነት ያለው ስጋ እስከ ዛሬ አልተቀየረም። የተቀየረው መንፈሳችን ነው። የታደሰው መንፈሳችን ነው። አሁን ላይ ስጋችን የሚቀየርበት ጊዜ ይመጣል። እስከዛ ስጋችን የሚቀየርበት ጊዜ እስኪመጣ ድረስ ግን በተቀበልነው ህይወት መኖር አለብን። ይህንን የኃጢአት ማንነት ተፈጥሮ ያለውን ተፈጥሮ አሸንፈን መኖር አለብን። እስከ መጨረሻው መታገል አለብን። እስከ መጨረሻው ስንታገል ግን ምን አለን? አክሊል አለን። በትግላችን ልክ የምንቀበለው አክሊል አለ። በተቀደሰ ኑሮ ስንኖር፣ በተቀደሰ ኑሮ ስንመላለስ በዚች ዓለም ላይ በዚች ጠፊዋ ዓለም ላይ ምንም የተቀደሰ ነገር በሌላት ዓለም ላይ በኃጢአቱ ዓለም ላይ በተቀደሰ ኑሮ ስንመላለስ ከኃጢአት ተለይተን በምንመላለስበት ጊዜ ይላል ሐዋርያው ጳውሎስ ሽልማት ይገባናል። ግዴታ ነው። ሽልማት አለን። እና በተቀደሰ ኑሮ ለመኖር ነው የተጠራ ነው። መጠራታችንም ለዛ ነው፣ ተለይተን እንድንኖር ነው። አጠራሩ ራሱ የተጠራንበት ተለይተን እንኖር ክርስቲያኖች ብሎ ይመክራቸዋል። ነገር ግን ይህ ሁሉ ሲሆን፣ እስከ መጨረሻው ሊያጸናን ደግሞ የታመነ አለ። እግዚአብሔር የታመነ ነው። የታመነው እግዚአብሔር እስከ መጨረሻው ሊያጸናን የታመነ ነው ብሎ ይነግረናል። ምንም ነገር አይጎድልባችሁም እንዲህ አይነት ኑሮ በምትኖሩበት ጊዜ ብሎ ሐዋርያው ጳውሎስ ለቆሮንቶስ ሰዎች ይነግራል። ለዚህ ዘመን ክርስቲያኖችም የሚጠቅመን መልእክት ይሄ በደንብ ነው።